በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ሃያ አምስት በዝች ቀን ታላቅ ነቢይ ዮናስ አረፈ። ይህም እውነተኛ ነቢይ ዮናስ የሲዶና ክፍል በምትሆን በሰራብታ በምትባል አገር ለምትኖር መበለት ልጇ የሆነ ነቢይ ኤልያስም ከሙታን ለይቶ ያስነሳው ኤልያስንም ያገለገለውና የትንቢት ጸጋ የተሰጠው ነው። ከዚህም በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዊ አገር ሂደህ ሀገራችሁ እስከ ሶስት ቀን ድረስ ትጠፋለች ብለህ አስተምር ብሎ አዘዘው። እግዚአብሔርም ይህን ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ። እግዚአብሔር ሊያጠፋቸው ቢወድ ኖሮ ሂደህ አስተምር ብሎ ባላዘዘኝ ነበር። እግዚአብሔር መሐሪ ነውና ሲምራቸው እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል እፈራለሁ። ከቶ ትምህርቱንም አይቀበሉኝም ወይም ይገድሉኛል። ወደዚያች ሀገርም ሄጄ እንዳላስተምር ከእግዚአብሔር ፊት ብኮበልልና በታጣ ይሻለኛል። ወንድሞች፣ ከፈጣሪው ከእግዚአብሔር ፊት ለፍጡር ማምለጥ ይቻለዋለን? ይህስ ዮናስ የእስራኤልን ልጆች ከሚያስተምሩ ነቢያት ውስጥ ሲሆን ይህን አያውቅምን? ነገር ግን እግዚአብሔር በረቀቀ ጥበቡ ይህን አደረገ እንጂ የዮናስ በአሳ አንበሪ ሆድ ውስጥ መዓል ሶስት ሌሊት አድሮ መውጣት መድኃኒታችን በመቃብር ሆድ ውስጥ ሶስት መዓል ሶስት ሌሊት አድሮ ከዚህ በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከአሳ አንበሪ ሆድ ያለምንም ጥፋት እንደወጣ እንዲሁ መድኃኒታችን ያለመለወጥ ተነስቷልና። እንዲሁም እንዲህም ሆነ ከእግዚአብሔር ፊት የሆነ አሸሽቶ ወደ ተርሴስ አገር ሲሄድ፣ እንዲህም ሆነ ከእግዚአብሔር ፊት የሆነ አሸሽቶ ወደ ተርሴስ አገር ሊሄድ ተነሳ። ወደ ኢዮጵያ አገርም ወርዶ ወደ ተርሴስ አገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየ። ከእግዚአብሔር ከእግዚአብሔር ፊት ኮብልሏልና። ከእነርሱ ጋር ወደ ተርሴ ሲሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርም ታላቁን ነፋስ ወደ ባህር አመጣ። የባህሩም ማዕበል ከፍ ከፍ አለ፣ መርከባቸውም ሊሰበር ቀረበ። ቀዛፊዎችም ፈርተው ወደ ጣዖቶቻቸው ጮሁ። መርከባቸውም ይቀልላቸው ዘንድ ገንዘባቸውን፣ ዕቃቸውን አውጥተው ወደ ባህር ጣሉ። ዮናስ ግን በዚያን ጊዜ ወደ ከርሰ ሐመር ወርዶ ተኝቶ ያንኮራፋ ነበረ። መርከቡንም የሚቀዝፍ ቀዛፊ ወደ እርሱ ወርዶ፣ ምን ያስተኛሃል? እንዳንሞት እግዚአብሔር ያድነን ዘንድ ተነስተ የፈጣሪን ስም ጥራ አለው። ይህቺ መከራ ያገኘችን ስለማናችን ኃጢአት እንደሆነ እናውቅ ዘንድ እርስ በርሳቸው ንውጣ እንጣጣል ተባሉ። በተጣጣሉም ጊዜ እጣ በዮናስ አስወጣበት። እነርሱም ይህቺ መከራ ያገኘችን በማናችን ኃጢአት እንደሆነች ንገረን። አንተስ የምታመልከው ምንድነው? ነው፣ ከወዴትስ መጣህ? አገርህስ ሴት ነው? ወዴትስ ስ ትሄዳለህ? ወገንህስ ማን ነው አሉት። ዮናስም እኔስ የእግዚአብሔር ባሪያ ዕብራዊ ነኝ፣ ፈጣሪም ምድርንና ሰማይንን ባህርንና የብሱን የፈጠረ እግዚአብሔር ነው አላቸው። እነዚያም ሰዎች ታላቅ ፍርሃትን ፈርተው ምን አድርገሃል አሉት? እሱ ነግሯቸዋልና ከእግዚአብሔር ፊት ኮብልሎ እንደሄደ እነርሱም አወቁት። ባህሩ ይታወቅ ነበርና ታላቅ ማዕበልም ተነስቶ ነበርና ባህሩ ይተወን ዘንድ እንግዲህ ምን እናድርግ አሉት። ዮናስም አንስታችሁ ወደ ባህር ጣሉኝ፣ ባህሩም ይተዋችኋል። ይህ ታላቅ የማዕበል ሞገድ የመጣባችሁ በእኔ ምክንያት እንደሆነ አውቃለሁ አላቸው። ባህሪቱ ትታወካለችና ማዕበሊቱም በእነሳቸው ትነሳለችና። እነዚያ ሰዎች ወደ ምድር ሊመለስ ወደዱ፣ ነገር ግን ተሳናቸው። ሁሉም አንድ ሆነው ወደ እግዚአብሔር ጮሁ። አቤቱ ስለዚህ ሰው በእውነት ልታጠፋን አይገባህም። አቤቱ እንደ ወደድካ አድርገህን አድርገሃልና የጻድቅ ሰው ደም አታድርግብን አሉ። ከዚህም በኋላ ዮናስን አንስተው ወደ ባህር ጣሉት። ባህርም ድርጓዋን ተቀብላ ጸጣለች። እነዚያም ሰዎች እግዚአብሔርን ፈሩት፣ ለእርሱም መስዋዕትን ሰዉ፣ ስዕለትንም ተሳሉ። እግዚአብሔርም ታላቅ አሳአንበሪን ዮናስን ይውጠው ዘንድ አዘዘው። ዮናስም በአሳአንበሪ ሆድ ውስጥ ሶስት መዓልት ሶስት ሌሊት ኖረ። ዮናስም በአንበሪ ሆድ ውስጥ ሳለ ጸሎትን ጸለየ። ከዚህም በኋላ በነነዌ አገር በኩል ያ አሳአንበሪ ዮናስን ወደ ህብስ ምድር ተፋው። የእግዚአብሔርም ቃሉ ዳግመኛ ወደ ዮናስ መጣ። ቀድሞ አስተምር ብዬ እንደነገርኩ ወደ ታላቂቱ የነነዌ የአገር ተነስተ ሄደ አስተምራቸዋለሁ። ዮናስም እግዚአብሔር አስተምር ብሎ እንደነገረው ተነስቶ ወደ ነነዌ ሄደ። ነነዌ ግን ለእግዚአብሔር ታላቅ አገር ናት። በዙሪያዋ ያሉ ቅጽሯም ከበር እስከበር ድረስ በእግር ሶስት ቀን ት ጎዳና ነው። ወደ ከተማም ሊገባ ደርሶ የአንድ ቀን መንገድ ሲቀረው ነነዌ እስከ ሦስት ቀን ትጠፋለች ብሎ አስተማረ። የነነዌ ሰዎችም በእግዚአብሔር ቃል አመኑ። ጾምንም እንጹም ብለው አዋጅ ነገሩ። የክትል ልብሳቸውንም ትተው ማቅ ምንጣፍ ትልቁንም ትንሹንም ለበሱ። የነነዌ ንጉሥም ይህን ሰምቶ ከዙፋኑ ተነሳ። ልብሰ መንግሥቱንም ትቶ ማቅ ለበሰ። በአመድ በትቢያም ላይ ተቀመጠ። ሰዎችም ሰዎችም ቢሆኑ ከብቶችም ምንም ምን አይብሉ፣ ትልልቆችም ትንንሾችም አይጠጡ፣ እንስሶችም ወደ ሳር አይሰማሩ፣ ውሃም አይጠጡ ብሎ አዋጅ ነገረ። እግዚአብሔርም ከክፉ ስራቸው እንደተመለሱ አይቶ በእነርሱ ላይ ያደርገው ዘንድ ከተናገረው ክፉ ነገር ተመለሰ፣ በእነርሱ ላይም ክፉ ጥፋትን አላደረገም። ዮናስም ጽኑ ሀዘንን አዘነ። ወደ ፈጣሪው እግዚአብሔርም እንዲህ ብሎ ለመነ ጥንቱን በአገሬ ሳለሁ እንዲህ ብዬ የተናገርኩ አይደለሁምን? አንተ ይቅር ባይ ርኅሩህም፣ ከመዓት የራቅህ ቸርነት የበዛ እውነተኛ የሆንክ ክፉ ነገርን ከማምጣት እንደምትመለስ አውቃለሁ። ስለዚህ ከአንተ ኮብልዬ ወደ ተርሴስ ሄድሁ። ነቢይ ሐሰት እየተባልኩ ከምኖር ሞት ይሻለኛልና፣ አቤቱ አሁን ነፍሴን ከስጋዬ ይለያት አለ። እግዚአብሔርም ዮናስን በዚህ ነገር አንተ እጅግ ታዝናለህን? አለው። እርሱም አዎን አዝናለሁ አለ። ከዚህም በኋላ ዮናስ ከከተማ ወጥቶ ከከተማው ውጭ ተቀመጠ። ጎጆም ለራሱ ሠራ። በአገር ላይ የሚነገረውን የሚነገረውን ነገር እስኪያይ ድረስም ከጥላዋ ስር ተቀመጠ። ይበቅል ዘንድ በዮናስ ራስ ላይ ሸፍነው ዘንድ እግዚአብሔር ቅልን አዘዘ ቅሉም በዚያን ጊዜ በቅሎ በዮናስ ራስ የፀሐይ ትኩሳት እንዳያሳምመው በዮናስ ራስ ላይ ሸፈነው። ዮናስም በቅሊቱ መብቀል ታላቅ ደስታን አደረገ። እግዚአብሔርም በማግስቱ ትሉን ይምጣ ቅሉንም ይምታ ብሎ አዘዘ። ቅሊቱንም ቆረጣት፣ እርሷም ደረቀች። እግዚአብሔርም ፀሐይ በወጣ ጊዜ የሚያቃጥል ሀሩር ያለበት ነፋስ ይምጣ ብሎ ዳግመኛ አዘዘ። ነፋሱን መጥቶ የዮናስን ራስ አሳምመው። እርሱም አእምሮውን እስከ ማጣት ደርሶ በልቦናው ተበሳይቶ ከመኖር ሞት ይሻለኛል አለ። እግዚአብሔርም ዮናስን በቅሊቱ መድረቅ እጅግ አዘንክን አለው። እርሱም አዎን ልሙት እስከ ማለት ደርሻ አዘንኳለ። እግዚአብሔርም አንተስ በአንድ ሌሊት በቅላ፣ በአንድ ሌሊት ለደረቀች ውሃ ላላጠጣሃት፣ ላልደከምክባት ለታዝናለ፣ ቀኝና እግራቸውን ላለዩ ከአስራ ሁለት እልፍ ለሚበዙ ሰዎች፣ እንዲሁም ብዙ እንሰሶች ላሉባት ታላቅ አገር ለሆነች ልነነዌ እኔ አላዝንላትምን? ከበደሉ ተመልሶ ንስሐ ለሚገባ እኔ መሐሪና ይቅር ባይ ነኝና፣ አለው። ከዚህ በኋላ ዮናስ ተነስቶ ወደ አገሩ ተመልሶ በሰላም አረፈ። መላው ዕድሜውም መቶ ሰባ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። ሰላም ለዮናስ በከርሳን በሬ ዘኖመ አምሳለ ክርስቶስ ይኩን ዘውስተ መቃብር ታሃትመ እግዚአብሔር ቤሎ ጊዜ ባህሩር ሃም ይሳላኑ ለነነዌ ወይምህ ካኑ ፍጹመ እዛንተ ትምህግ ዘይተከልከ ሀምሃሙ በዝችም ቀን የፎቃ የዮሐንስ፣ የእንድሬዎስ፣ የጴጥሮስ፣ የጳውሎስ፣ የእንጦኒዎስ፣ የበርበራ መታሰቢያቸው ሆነ።

በዚህች ቀን እግዚአብሔር የመላእክት አለቃ የሚሆን ቅዱስ ገብርኤልን ወደ በራኪው ልጅ ዘካርያስ ልኮት መጥምቆ ዮሐንስ ከርሱ ስለመወለዱ አበሰረው። በዚህችም ቀን የሰማዕቱ የቅዱስ ዮስጦስ ልጅ የቅዱስ አቦሊ የሥጋው ፍልሰት ሆነ። ዳግመኛም የአስር ሺህ ሰማዕታት የቅድስት አጋታ የበርባራ፣ የዮልያና፣ የአባት ጊዮርጊስም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አገራችን ኢትዮጵያን፣ ህዝበ ክርስቲያንን ሁሉ ለዘላለሙ ይጠብቀን፣ አሜን። ዛቀብኩማሌታ ዘኪራ ይላፈ ምለተ ፀምዱከ ዘልፈ